ምክራችሁን ለግሱኝ። በወር እስከ መቶ ሺ ከዛም በላይ አገኛለሁ። የአረባ ሀገር እህታችሁ ነኝ። ደገፉ ብታደርጉኝ ምን አለበት? ውድ ጓደኞች ደገፉ አድርጉ። ይሄ ቻናል የእናንተ ቻናል። ሰላም ሀባይቢ እንዴት ናችሁ? እንደተከረማችሁ እንደተቆያችሁ፣ ደህና ናቸው ሰላም ናቸው። ኔ በጣም ሰላም ነኝ። እናንተስ እንዴት ናችሁ? በጣም ናፍቃችሁኛል። እውነት ለመናገር ኦልሞስት ወደ ሁለት ወር አካባቢ ሆኖኛል ቪዲዮ ከለቀኩኝ ውድ ጓደኞች። ያው እንግዲህ ታውቃላችሁ፣ ያው ልጅ ስታሳድጉ ብዙ ጊዜያችሁን ታይማችሁን የምትሰጡት ለልጃችሁ ነው፣ ያ መስዋዕት ትከፍላላችሁ። እና በዛ ምክንያት ነው ውድ ጓደኞቼ ከዩቱብ የጠፋሁት። አሁን ግን እንግዲህ በአላህ ፍቃድ እናንተ ካበረታታችሁኝ በአዲስ መልኩ ልመጣ አስቤያለሁ። ከዩቱብ የጠፋሁት የምለቀው ቪዲዮ ብዙ እይታ የለውም። ስለዚህ ያ ቪዲዮ ደግሞ ወደ ዩቱብ አፕሎድ ሳደርገው እይታ ከሌለው እኔ በቃ ልፋት ብቻ ነው ማለት ነው። ስለዚህ በዛ በአንዳንድ ጉዳይ በዛም ምክንያት ነው ከዩቱብ የጠፋሁት ማለት ነው። አሁን ግን እናንተ ካበረታታችሁኝ እንሻላ በአዲስ መልኩ መጥቻለሁኝ። ውድ ጓደኞቼ፣ እውነት ለመናገር በጣም ንፍቅ ብላችሁኛል። አይ ሚስ ዩ ኦል። እውነት ለመናገር ይሄንን ቻናል እናንተ ናችሁ ያሳደጋችሁት ከዜሮ አንስታችሁኝ፣ ከዜሮ ተነስቼ ነው እዚህ የደረስኩት ማለት ነው። ዩቱብ ቻናሌ እይታ ካላገኘ ምናምን ለመሸጥ ወስኝ አለሁኝ ማለት ነው። ሁለት ልብ ነኝ። እናንተ ካበረታታችሁኝ ከጎኔ ከሆናችሁኝ፣ ኦልሞስት ሁለት ወር ሆኖኛል ብያችኋለሁ። ሁለት ወር ስለሆነኝ እንደገና ከዜሮ ነው የምትነሱ ገባችኋ? ቪወሮቻችሁ ሄሉ ምናምን። እናንተ ካበረታታችሁልኝ። ሼር ካደረጋችሁልኝ ላይክ ካደረጋችሁልኝ እንዲሁም ደግሞ ቪው ካለው ላለመሸጥ ሞክራለሁ ማለት ነው። ነገር ግን ደግሞ ለዚህ ቪዲዮ እየለቀኩኝ እይታ ከሌለው ምናምን፣ ያው እንደምታውቁት ይህም የአረብ ሀገር እህታችሁ ነ ደገፍ ብታደርጉኝ ምን አለበት? ውድ ጓደኞቼ ደገፍ አድርጉኝና አሁን የምለቀው ቪዲዮ ትንሽ ቪው ካገኘ ቀጥላለሁ ማለት ነው። ነገር ግን ደግሞ ትንሽ ቪው ካላገኘ ለመሸጥ ወስናለውኝ እና ያው የሚገዛ ካለ ቻናሌን ማለት ነው። ቁጥሬን አስቀምጥለታለሁኝ። እንግዲህ ቻናሉ እንደምታውቁት ለሰራ ሰው ዩቱብ ለሰራ ሰው በወር እስከ መቶ ሺህ እንደው በትንሹ ማለት ነው ለሰራ ሰው በወር እስከ መቶ ሺህ ቻናሌ ያስገኛል ማለት ነው ጓደኞች። ሶ ቻናሌን የሚገዛ ሰው ካለ መግዛት የምትፈልጉ ሰዎች ማናገር ትችላላችሁ። እንደገና ደግሞ ቲጂዬ እኛ እናግዝሽ ያለን። ሸርም ላይክም እናደርጋለን። አትሽጪ ብዙ ለፍተሽበታል፣ ብዙ ደክመሽበታል የምትሉኝ ከሆነ ባልሸጠው በጣም ደስ ይለኛል። ነገር ግን ደግሞ ካልሰራሁበት ሌላ ሰው ቢጠቀምበት ብዬ ወስኛለሁ ማለት ነው ጓደኞች። ግን በቃ ቻናሌን ስሸጠው በጣም በጣም በጣም ደስተኛ ሆኜ አይደለም፣ እየከፋኝ ነው። የእውነት ነው ምላችሁ ግን ምንም ማድረግ አልችልም ማለት ነው። እይታ ከሌለው ለመሸጥ ወስኛለሁኝ ሌላ ሰው ይጠቀምበት። የእውነት ነው የምላችሁ። እኔ ካልሰራሁበት እና ሌላ ሰው የሚሰራ ከኔ የበለጠ የሚሰራ ሰው ስለሚኖር ብዬ ስላሰብኩኝ ሰው ቁጭ ብሎ እንትን ከሚል ሌላ ሰው ቢጠቀምበት ብዬ ያው በቀናነት ነው። ኦኬ እናንተም ደግሞ ያው ቀና ከሆናችሁ ደግሞ ቲጂ እያትሽ ይጭው ቻናልሽን እኛ እናሳድግሻለን። ከእንደገና ማለት አሁን ከዜሮ ነው የምትነሱት ማለት ነው። ያው ቪዮሮቻችሁ እንዳልኳችሁ የሉም ገብቷችኋላ። በጣም ወርዷል ቪውሩ። በጣም ሎ ስለሆነ ላይክ እና ሸር እንዲሁም ደግሞ ብዙ ቪው ካገኘ የምለቀው ቪዲዮ ላለመሸጥ እሞክራለሁ ማለት ነው። አንድ ሁለት ሶስት ቪዲዮ ሰርች ካየሁት በኋላ ከዛ በኋላ ለመሸጥ ወስናለሁ ማለት ነው። እድጉ ጓደኞች ያላችሁልኝ ግን በጣም ናፍቃችሁኛል። የእውነት ነው ምላቸው ይሄ ቻናል የእናንተ ቻናል ነው ቻናል የተከታታዮች በሙሉ ማለት ነው። እናንተ ደግሞ ምክራችሁን ለግሱኝ። አትሽጭው እኛ እናበረታታሻለን ካላችሁኝ፣ አልሸጠውም የእውነት ነው የምላችሁ። እሰራበታለሁ እየበለጠ ማለት ነው። እኔ ብሰራበት በወር እስከ መቶ ሺህ ከዛም በላይ አገኛለሁኝ ቢያንስ ቢያንስ በሁለት ቀን አንድ ቪዲዮ በሁለት ቀን አንድ ቪዲዮ ብለቅ ማለት ነው። ሶ ውድ ጓደኞቼ እንግዲህ አለሁ፣ ደህና ነኝ ለማለት ነው። ይህንን ልነግራችሁ ነው የመጣሁትኝ እስኪ ይሄንን ቪዲዮ አይቺ ቀጥ የምትሉኝ ከሆነ ቀጥላለሁ። ደግሞ አይ በቃ የማታበረታቱኝ ከሆነ ደግሞ ግዴታ አይደለም። የማታበረታቱኝ ከሆነ ደግሞ ያው ለመሸጥ እገደዳለሁ ማለት ነው። ይሸጠዋለሁ፣ ሌላ ሰው ይጠቀምበት። ውድ ጓደኞች አላችሁልኝ በጣም ነው። በጣም በጣም ነው የምወዳችሁ። በነገራችን ላይ ሁላችሁም ቲጂዬ ጠፋሽ፣ ኧረ በጣም ጠፋሽ፣ ምናምን የምትሉኝ ሰዎች አለው ቢዚ ሆኜ ነው፣ ስላልተመቸኝ ነው። አሁን ግን በቃ ምቹ ሁኔታ ላይ ስላለሁኝ ቪዲዮም ለመስራት ያው ቀላል መንገድ ስለመጣልኝ ማለት ነው። ስሪበት ካላችሁኝ ሰራበት አለው እናበረታታሻለን ካላችሁኝ ማለት ነው። ምክንያቱም ካለ ተመልካች ዩቱብ ቻናል እናንተ የፈለገ ብትለፈልፉ ያኔ ሞፍ ፋይዳ። ለዚህ ነው ድ ጓደኞች፣ እናንተ የማማክረው ይሄ ቻናል ኦልሞስት ወደ አምስት ዓመቱ እናንተም አብራችሁ ያላችሁ ቤተሰቦች፣ አምስት ዓመት ድረስ ተከታታዮች አይዞች፣ በርች ምናምን እያላችሁኝ የነበራችሁ ቤተሰቦች ስላላችሁ ይ ላማክራችሁ ይ ነው። ወዳችኋለሁ። ላቪዩ ባይ ባይ።